አንዳንድ ሰዎች ወይም ደግሞ የአህባሽን አመለካከት የያዙ ሰዎች ቁርአን የጅብሪል ቃል ነው ብለው እያሉ ነው። እና በዚህ አጋጣሚ ውስታዝ መልሱን ይስጠን፣ በዚህ ጉዳይ ነው ያሉት። እዚሁ ሳይወርድ መልስ እንዲሰጠ ነው። እሺ፣ ማንም ሰው ይሁን ችግር የለው፣ ቁርአን የጅብሪል ቃል ነው ሲሏችሁ ምንም ችግር የለውም፣ ማስረጃ ብቻ በሏቸው። ምን እንደሚሉት ታውቃላችሁ? ይሄው ማስረጃችንማ አላህ ራሱ በሱረቱ ተክዊር ቁጥር አስራ ዘጠኝ ላይ ኢነሁ ለቀውሉ ረሱሊን ከሪም ብለዋል። ማነው ያለው? አላህ። ለምን ጅብሪል ብለዋል? አ ካለ ስለዚህ ማስረጃ ሲባል ወቃለ ጅብሪል ለምን አይልም? ራሳቸው የጅብሪ ነው የሚሉ ሰዎች ቃለ ላሁ ብለው ሲናገሩ ታያላችሁ። ከራሳቸው ጋር እንዴት እንደሚጋጩ ይው፣ ይሄ መግቢያውን ልንገራችሁ ብዬ ነው። አንድ ጊዜ ደግሞ እንደዚሁ በፓልቶክ አረብኛ ግሩፕ ላይ ነው፣ ግብጻዊ ነው ሙስሊሙ ወንድማችን የገጠመውን ሲነግረን ነው። ክርስቲያኖቹ ግሩፕ ገባው አለ። ክርስቲያን አረቡ ምን አለው? ቁርአን የጅብሪል ቃል ነው አለው በቁርአናችሁ ላይ ተቀምጠዋል፣ ሲለው እኔ ችግር የለብኝም አለው። አልከራከርም፣ ቁርአን የጅብሪል ይሁን አለው። ግን አለው ዛሬ ልዋይህ የመጣሁበትን ነገር ባላሰብከው አቅጣጫ አሳክቻለሁ አለው። ምንድነው ያሳካኸው ሲለው

ወይ መካድ ነው አሉ ከግሩፑ አባረረኝ፣ አለ ባላሰበው መንገድ ሲይዘው። አሁን ይሄ እንዳለ ሆነ። ወደ ነጥቡ ስመጣ ቁርኣን የጅብሪል ቃል ነው የሚሉ ሰዎች ምንድነው ማስረጃቸው ሲባሉ፣ ኢነሁ ለቀውሉ ረሱሊን ከሪም ይህ ቁርኣን የክቡር መልክተኛ ንግግር ነው የክቡር መልክተኛ ቃል ነው ብለዋል ይላሉ። ሁለት ቦታ ተጠቅሷል። ሱረቱል ሐቃ እና ሱረቱ ተክዊር። ሱረቱ ተክዊር ላይ ያለው ጅብሪልን ነው የሚገልጸው፣ ሱረቱል ሐቃ ላይ ያለው ረሱላችንን ነው የሚገልጸው። ነገር ግን ቃሉን ላየው ሰው ግን እንደውም የአላህ ቃል ለመሆኑ ትልቅ ማስረጃ ነው። እንዴት ከተባለ ረሱል ወደሚለው ላይ ነው። ኢነሁ ይህ ቁርአን አለ ለቀውሉ ረሱልን የመልክተኛ ቃል ነው ያለው የጅብሪል አላለም፣ ወይም ደግሞ የነብይ ቃል ነው አላለም። የሙሐመድ ሰለላሁ ዐለይሂ ወሰለም ቃል ነው አላለም። ለቀውሉ ረሱልን የመልእክተኛ አለ። ምንድነው ታዲያ ያገኛችሁት አዲስ ነገር ሲባል፣ ረሱል የሚለው ላይ እንመጣለን። ረሱል ወይም መልእክተኛ የሚለው ቃል በውስጡ ሁለት ነገርን አቅፏል። አንድ ሙርሲል ላኪን አቅፏል። መልእክተኛ ያለ ላኪ ይመጣል እንዴ? መልእክተኛ ነኝ ማለት የላከው አካል አለ ማለት ነው። ሁለተኛውስ፣ ሙርሰሉን ብሂ የተላከው መልእክት አለ። በመልእክተኝነት ውስጥ መልእክት አለ። አንድ መልእክተኛ መልእክተኛ የሚሰኘው ምን ይዞ ሲመጣ ነው? ስለዚህ ለቀውሉ ረሱሊን የመልእክተኛ ቃል ሲል ረሱል ተብሎ የተጠቀሰው ጅብሪል ከሆነ ማን ነው የላከው? የመጀመሪያው ጥያቄ። አላህ። ምንድን ነው የላከው? ቁርአን ይላሉ። ታዲያ መልእክቱ ቁርአን ከሆነ መልእክት ለላኪ ነው ወይስ ለተላኪ ነው የሚያገለግለው? መልእክቴ ማን ነው ባለቤትነቱ? ላኪው ደግሞ ማን ነው? ስለዚህ እንደዛ ማለቱ ራሱ የአላህ መሆኑን ያሳየናል። ራሱ ለቀውሉ ረሱሊን የመልክተኛ ቃል መባሉ ይሄ መልእክተኛ ሂደህ አድርስ ተብሎ የተሰጠው ማለት እንጂ ከልብ ወለዱ ያፈለቀው የራሱ ማለት አይደለም። ከየት አመጣችሁት ሂደህ አድርስ የተባለው የሚለውን ቃል ካሉን ረሱል የሚለው ቃል ውስጥ በሏቸው። መልክተኛ ማለት ምን ማለት ነው ሲባል እንዲያደርስ የተላከ። ምን እንዲያደርስ ከላኪው በኩል የተሰጠውን መልእክት። ላኪው ማን ነው? አላህ። የተሰጠው መልእክት ምንድነው?

ላይኛው አድማስ ያሉ መላኢካዎች ቃሉን የሚሰሙት የሚታዘዙለት ነው አለና፣ አሚን አለ። እዚህ ጋር ማስረጃ አለ። ምን ማለት ነው አሚን? በምንድን ነው የሚታመነው? ታማኝ የሚባለው ምንድነው? የተላከውን አደራ በአግባቡ የሚያደርስ ነው አላል። የራሱን አምጥቶን የታማኝ ነኝ ይላል እንዴ? ስለዚህ ጅብሪል በምንድን ነው ታማኝ የተባለው? አላ ወህይ ኢላህ ዐዘ ወጀል የአላህን ወህይ ሄዶ በማድረሱ ነው። ስለዚህ ለቀውሉ ረሱሊን ማለቱ ሄዶ እንዲያደርስ የተሰጠው ለማለት እንጂ ከልብ ወለዱ ያፈለቀው ማለት አይደለም። አራተኛ ደግሞ ኮንቴክስት የሚባል ነገር አለ። ምንድነው? አጠቃላይ ሐሳቡን ግምት ውስጥ እንከታለን። የጅብሪል ሚና በቁርአን ውስጥ ምንድነው ሲባል በሶስት የቁርአን አንቀጾች ላይ ቀጥታ የአላህን ቃል ተልኮ እንዳመጣ ይናገራል። ሱረቱል በቀራ ቁጥር ዘጠና ሰባት

መልእክተኝነት ነው። አሁን እናንተ እውነት እንዳላችሁት የአህባሽ ሃይማኖት ተከታዮች ቁርአን የጅብሪል ቃል ነው ብለው ካመኑ ማለት ነው ብዙ ጥያቄ መጠየቅ ይቻላል። ከዛ ውስጥ አንደኛው ምንድን ነው? ስታስተምሩ አላህ እንዲህ አለ ማለትን አቁሙ። ቃሉ የጅብሪል ከሆነ ወቃለ ጅብሪል በቃ ጅብሪል እንደዚህ አለ ብላችሁ ለምን አትናገሩ? ይሄ ነው የሚያወጠው። ተግባባን?

እንዴት ነው የሚሆነው? በምን ሎጂክ ይሆናል? ሲጨንቃቸው ምናልባት ምን ይሏቸው ይሆናል። ዕባረቱን አን ከላሙላሂ አዘወጀል አይ ጅብሪል ከልብ ወለዶ አፈለቀው ማለታችን ሳይሆን አላህ ሊል የፈለገውን ነገር ለጅብሪል አሳወቀው ሳይናገር እንዲሁ። ጅብሪል ደግሞ የተገለጸለትን ነገር በራሱ ቋንቋ ቀየረው። ከየት አመጡት ደሊል እኮ የለም ግን አስሉ ሹባሃታቸው ምን እንደሆነ ታውቃላችሁ ቁርአን በአረብኛ ቋንቋ መውረዱ ነው የጨነቃቸው እዚህ ጋር ነው አረብኛ የሰው ቋንቋ ነው ቁርአን የአላህ ቃል ነው ካለን አላህ በአረብኛ ተናገረ ልንል ነው ከአረቦች ንግግር ጋር እንዳይመሳሰልብን ለይሰ ከሚስሊህ ሸይ ከሚለው ጋር ስለሚጋጭብን ተናጋሪውን ጅብሪል እናደርገው መልእክቱን የአላህ እናደርገው ይላሉ ተመልከቱ እንዴት እንደሆነ ተመልሰው ደግሞ መቼ እንደሚጋጩ ታውቃላችሁ ታዲያ ሀዲስና ቁርአን ምንድን ነው ልዩነቱ ምክንያቱም ሀዲስም እኮ ማዕናው ከአላህ ዘንድ ነው እሳቸው ከልብ ወለድ አላፈለቁትም ቃሉ ግን የእሳቸው ስለሆነኛ ሐዲስን የአላህ ቃል ነው አንልም ስንናገርም ቃለ ረሱሉላሂ ሰለላሁ ዓለይሂ ወሰለም እንላለን ንግግሩ የእሳቸው ነው መልእክቱ ግን ከአላህ ነው የመጣው እንደዛው ቁርአንንም ማዕናው የአላህ ነው ነገር ግን ንግግሩ በጅብሪል በኩል ነው የተገለጸው ከተባለ ሐዲስና ቁርአን ምንድነው ልዩነታቸው ለምንድን ነው ያለ ውዱእ መንከት አይቻል የምትሉ ታዲያ በሏቸው ሻፊዒይ ናቸውና እንግሬ በመዛብ ሻፊ መዛብ ተከታይ ነው ይላሉ ለምንድን ነው ሐዲስ ይቻላል አይደል